ስጥልኝ በማኅበራዊ ሕይወታቸውና በሥራ ውጤታቸው በህብረተሰቡ ዘንድ አንቱታን አትርፈዋል። አስቸጋሪ ሁኔታዎችን አልፈው ሴትነት ሳይበግራቸው አንቱ የሚል ውጤት አትርፈዋል። የዛሬዋ ፈርጥ እንግዳችን ወይዘሮ አልማዝ ሻንቆ። ይህ ጋሞ ቴሌቪዥን ነው። ሳምንታዊው የፈርጦች ፈለግ እነሆ ወደ እናንተ መድረሱን ቀጥሏል። እስከ ዝግጅታችን ፍጻሜ አብራችሁን እንድትሆኑ በአክብሮት እንጋብዛለን። እሺ እናመሰግናለን። በድጋሚ እንተዋወቅ እስቲ። እንግዳችን አልማዝ ሻንቆ ይባላለው። እሺ የተወለዱ የታደጉ ምናልባት ከዛ በፊት ብዙ ሰው እርስዎ ነው የሚያውቀውት ባለሀብቷ፣ በስራ ትጋቷ የምትታወቀው እንደ ሀገር ሞዴል የሆነችው ወይዘሮ አልማዝ የሚለውን ነው እና እኛም በየትኛው እንደምንጠራም ያው እርስዎ እንዲህ እንዲነግሩን እንፈልጋለን እና በደንብ ራስዎን እንዲያስተዋውቁ እንፈልጋለን። አሁ እኔ አልማዝ ሻንቆ እባላለሁ። ትውልዴ ዘይሴ፣ እድገቴም ዘይሴ፣ ትውልዴም ዘይሴ ነው እና ያው አሁን ዘይሴም በአራቱ አቅጣጫ የስራ መስመር አሉች ያሉኝ የሚኖረው ጋሞ ዞን አርባ ምንጭም፣ ዘይሴም፣ አዲስ አበባም በኢትዮጵያ ክልል እንደውም የተለያዩ ወደ ውጭም ማለት ነው በቅርብ ጊዜ የሄድኩበት ማለት ነው፣ አካባቢዎቹ በቅርቡ የሄድኩበት እና በቅርቡ ኢንዶኔዥያ፣ አልፎም ደግሞ ወደ ቻይናም፣ ቀጣይ ደግሞ ናስላይም ወደ አውሮፓም ነው ከኢትዮጵያ አልፎም እንሄድበት። ይሄ ምንድነው የስራ ውጤት ነው ማለት ነው። ስለዚህ አለም አቀፍ ባለሀብት እንበላ ካልክም ችግር የለም። በጣም ደስ የሚለው መነሻው በደቡብ ኢትዮጵያ ክልል ጋሞ ዞን አርባ ምንጭ ዙሪያ ወረዳ መነሻ፣ አርባ ምንጭ ዙሪያ ጋሞ ዞን አርባ ምንጭ ዙሪያ የተወለድኩበት እርሻ ያለበት መነሻ ማለት ነው። እና መሰረት ላይ እናቴ ታምርት ነበር። አምራች ሞዴል አርሶ አደር ነች። የእሷን ፈለግ ተከትዬ ነው ለዚህ የደረስኩት። ያን የሚመለከቱት ነገር ነው። ለዛሬው መሰረት ይጣልት ማለት ነው። በልጅነት በቆሎ ስንተክል፣ ስንዘራ፣ ስናርም ጥጥ ነው በብዛትኛ ገዛነ ባህላችን። አዎ ጥጥ አበሻ ጥጥ የሚባል አለ። ልክ የኛ አባት በቆሎ ዘርቶ ከስር እኛ ደግሞ ጥጥን እንተክላለን። ያ ጥጥ ለእኛ ለአንዳንድ ነገር ገቢ ምንጭ ሆንለናል ለእኛ እና ለእናታችን እና ከጥጥ በኋላ ከብታለን፣ ወተታለን፣ ጥጆች እንጠብቃለን። ደግሞ ቅቤ ወስደም እንሸጣለን፣ በቆሎ እንሸጣለን፣ ማሽላ ለማለት ዘርፈ ብዙ ነው ማለት ነው። በከዛ ነው መነሻ ማለት ነው። እናተ በጣም ጎበዝ ታታሪ ነች። ለምን በዛን ሰዓት ገቢ እያለም የአባታችን ገቢ እያለም የራሷ ገቢ ነው ያላት ሌላ ማለት ነው። የአባታችን እጅ ከማየት ውጭ ሌላ ትርፍ ገቢ ነው የምታገኘው። ጥጥ እንደገና ከስር እንደገና ደግሞ ለውዝ የሳነ ማለት ካሮት እና እርሻችን እዚህ ቦይዳር ወንዝ ዳር ነበር። ቦይዳር ያን አያይዘን ካሮት መስኖ በስፋት መስኖ ነበር ማለት ነው። በጀሪ በጀረካኒ መልም ዘነ ቅል ነበር። በቅል ቀርተን ቀርተን ነው እንትኑን ለውዝ ውስጥ ተጣጥጡ ለውዝ ውስጥ የምንጨምረው ደግሞ ካሮት ውስጥ የምንጨምረው እንግዲህ ዛሬ ሀያ አምስት ዓመታት አካባቢ ልጆች እያለን ከዛን ደግሞ እንጨት ቆርጠን አምጥተን ለማዘር አጥራጥረን እሷ ነበር ቢት ላይ ሌሎች ጌሾ ገዝተም ለእሷ አረቄ ጠምቀን እቁብ ጥላ የራሷ ገቢ አላት። እኛ አባት ገቢም እያለ ሁሉም ነገር እያለም የራሷ የሆነ በሴቶች እቁብ ትጥላለች። ያንን እያየሁ ነበር ያደግኩት። እና ካገባሁት በኋላ ወደዛ ባለቤቴ የራሱን ሲሰራ አይነድ በጎን ከእናቴ የለመርኩት እንደ መስራት ጀመርኩ። ወደኋላ ለመልሶት የልጅነት ጊዜዎን ትምህርት ቤት አካባቢ ያለው ሁኔታ እንዴት ነው? ትምህርት እንዴት ይገፋል? ከቤተሰቡ ጋር በተለይ ከእናቶ ጋር ስራውን እየተከታተሉ አብረው እየቀሰሙ ለዛሬ መሰረት እንደሆኑት አንስተዋል። እና ትምህርት እንዴት ሲማሩ ነበር? ከልጆች ጋር ያለውት ጫወታ በዓል ሲደርስ የተለያየ ኢትዮጵያዊ አኗኗሮች አሉ። የልጅነት ጊዜውን ትንሽ እንዲያስታውስ ልጅነት ጊዜ አስታውሳለሁ። በአስራ ዘጠኝ ሰማንያ ነበር ደርግ እኛን ሰፈራ የወሰደን። ሰፈራ ሄደን ቤት በባህል በመደዳ ነበር ሳር ቤት የሚሰራው እና በዛ ጠባባ ሳር ቤት ነበር ስን ይኖረ ነበር ነው። ከዛ ና አስራ ዘጠኝ ሰማንያ ሦስት ነው አንደኛ ክፍል የገባሁት ዶምቤ መንዝ ትምህርት ቤት እና አጭያ አይደለም። ዘይሴ አርባ ምንጭ ዙሪያ ነው። ዘይሴይ ከዛን ከዛ ትምህርት ቤት ወተን እንደገና ዘይሴ ገቢያ አለ፣ ባኖ ገበያ ኪዳነ ምሕረት ያለበት ጋ እዛ ሾንኮራ እንወስዳለን። ከመንዝ ትምህርት ቤት ሾንኮራ ወስደን ሸጠን ያመረታችሁትን ነው? አዎ ከማሳ ቆርጠን ሾንኮራ ወስደን ሸጠን ከዛ ስ ጌሾ ገዝተን እንመጣለን ለእናታችን ጌሾ ገዝተን መተን ጌሾ እንደገና ብቅል ተበቅሎ ትምህርት ቤት ሲሄድ ጓደኛ አለችኝ የኔን ቦርሳ ሚቲስ በጣም መወዳት እና ብዙም ጊዜ እኔ ብቅል እዤ ነው የሚሄደው ማስታውሰው ብቅል ሁሌ ነው እዤ የሚሄደው ለናቴ እና ወረፋ ላይ እኔ እስኪምጥል እኔን ትጠብቀኛለች ወፍጮ ቤት ማለት ነው ወፍጮ ቤት ያው እንትን ወፍጮ ነበር የውሃ ወፍጮ ነበር በዛን ሰዓት እና እሷ ቦርሳዬን ትይዛለች። በብዛት አርፋጅ ነን እኛ፣ እሷ ይዘበን ስለምታገባ አዎ፣ እሷ እኔን ያየች ነው እኔን ብላ ነው የምታረፍደው። ደው ጥላ መሄድ አትችልም። ደግሞ እኔ ብቅል ተሸክመ ቦርሳ በዛ ላይ ሚሳም ይዘን ነው የምንድር። ቀን ሙሉ ነው የምንማረው ማረው እዛን። እና ከዛን ደሞ ብቅሉ ተፈሽቶ ሲጠብቅ፣ ተመልሼም ደሞ የምሸከማው ማለት ነው እኔ ነኝ። እንደዛ ያል ነበር፣ ከአንደኛ እስከ ስድስት እዛ ተምረን ደሞ ወንዝ አለ። ወንዙን ተሻግረን ደሞ ሰባት እና ስምንት ገባ። የትኛው ወንዝ ነው? ብዙ ወንዝ ሼሌ ወንዝ፣ ሼሌ እና መንዝን የሚያማክል መሀል ወንዝ አለ፣ ሰጎ ወንዝ የሚባል ሼሌ ወንዝ። ያን ወንዝ አልፈን ነው ደሞ ወንዙ ከሞላ አው በእግር እኮ እስከ ሁለት ሰዓት መንገድ ነው የምንጓዘው። በትንሹ ከኛ ከፋንጎ እስከ ሼሌ ሁለት ሰዓት መንገድ ተጉዘን ነው የምንማረው በእግር ና ውሀ ከሞላ አንሻገርም። በተለይ በክረምት በተለይ በቃ በሚያዛ አንማር ማለት ነው። አለበለዚያ በለዛ በላይ አርግ በታች አርገን በኤልጎ ዞረን በስላ አርገን በእግር በጫሙ አርገን ነው ትምህርት ቤት የምንሄደው። ለፈተና አንዳንዴ፣ ደግሞ በዳርቆመን ልጆች እየተፈተን ነው ያው፣ እናወራለን። ወደዛው ነው ወዲያው ነው እየተፈተኑ ነው አዎ ፈተና ላይ ነን። ምንም አማራጭ የለንም። ለአስተማሪዎች ንገር ብለን ተመልሰን ሄርን። ከዛን በኋላ እንደዛ ስንቸገር በቃ በዚህ አጋጣሚ መሸኛ ወሰድኩና አርባ ምንጭ መጣው። ሰባተኛ እና ማነው ስምንተኛ ወደኩት እዛ እንደዛ እያልኩ እና ድጋሚ አባያ ካምፓስ እዚ እንትኑ ጋር ማረሚያ ሰፈር ያለው ጋር ገባው። እዛ ስምንትም እዛ ነው የተማርኩት፣ የወደኩበትን መሸኛ አንጥቼ ማለት ነው በዛ ሁሉ ስራ አልቀራን አስብ አርብ ከዚህ እንዴት እንደምንጓጋ ወደ አገር ቤት ለመሄድ ማለት ነው። ሾንኮራውን ን ቆረቆንዳውን አለኮውን ምኑን ምኑን እንግዲህ እንትን ነገር ታውቃለህ ለማምጣት ማለት ከዛ ነው። ቃም ይመጣለን አንዳንድ ጊባት የምናዘጋጀው ከዛ ነው እና ዘጠኝ አርብ ሲደርስ ወደ ኤልጎ እንሄዳለን። ከዛ ደግሞ አሁንም ሾንኮራችንን በዛ በህር ነው አርብ ከህር። ቅዳሜ ማሳ ነው የምናሳልፈው። በቃ ስቲል ነው ማሳ ከእናታችን ጋር ማሳ ሙዝ እናጸዳለን። ጽዳት ሚባላለ ሙዝ ሰፊ የሙዝ ማሳ ነበር። ያን ትንሽ ነው ትንሽ ነው ገና እየለመዱ ነው። የዛን የነበረው ነጭ አስመራና አበሻ ሙዝ እሱን ነው ገበያ ወስደን ሸጠን አንዳንድ ነገር የምናደርገው። ያን የነበረው ምንድን ነው በቆሎ ገዢም የለም። በቆሎ ገዢ የለም። ጥጥም ገዢ ነው ለመኖነት ተፈትሎ ጥጥም ቢሆን ገበያ ወስደን የሆነ ነገር ካገኘን በቂ ነው። ብዙም ይህን ይልም አልተሰፋፋም። በእንዳሁኑ ፈላጊ ሰውን ፈላጊ የለም። በቆሎ ርካሽ ነው። ሀምሳ ሳንቲም አንድ ብር ነው ዛ ምንሸጠው በጣሳ ኪሎም የለም። ኪሎ ቅርብ ጊዜ ነው ገባው። እንደዛ ዘጠኝም ተማርኩ ወደ አስር አለፍኩ። በጣም ነው እናታችንን የምናግዘው በሳ ሁሉም ማለት ነው። በጣም ስራ ወዳለሁ። በዛን ሰዓት ሌሊት ከእሷ ጋር ተነስቼ ማሳ ሄዳለሁ። እንመነጥራለን፣ እንኮተኩታለን፣ እናርማለን። በቃ በጣም ጎበዝ ነች የኛ እናት በጣም እንደዛ ሆነን ከዘጠኝ ወደ አስር አለብኩ። አስረኛ እንትን አለ ወንበር ፍቀን ወንበር እንይዛለን ትምቱ ቀድሞ ሄዶ ነው ስሙን ፍቆ በምላጭ ፍቀን ስማችንን ጽፈን ወንበር ይዘን ነው የምንመጣው። እና ወንበር ይዘን መተን በጣም ነው በሀይል እዛ ጋር እኛ ጋር የምናከብረው መስከረም አንድ የሴቶች ይበል ወደኋላ ልሄድ እና ምንድን ነው ይል ባይል ሲደርስ በዓል ሲደርስ የዘመን መለወጫ አንድ ላይ ተሰብስበን እንትን ይሄ በየሰው ቤት ተደነደን አመድ እንወስዳለን ከምጣድ ጀርባ ላይ ጥላሸት እንወስዳለን ቀዩን ይሄ እንትን አለ አፈር አለኛ ጋ ቀይ አፈርን እናመጣለን ያን ደግሞ አብክተን በትራ በትራ በትራ ቤቱ ሳር ቤት አይደል ኦኬ ለማሳመር ነው ለማሳመር ለማሳመር እንነቅሳለን ቤቱን ቤት ነቅሰን በእበት ሰብስበን ወልውል ማ ነው ምንድን ነው? እበቱን አፍክተን ለቅልቀን ነቅሰን ከዛን ጠርገን በማግስቱ ነው እንግዲህ። ሌሊቱን ደሞ ተሰብስበን ሶሲላ ምናምን ተቀባብተን አድረን፣ ባህል ደሞ ልብሱን ባህል ልብስ ለብሰን በዓሉን እንሄዳለን። ለአዲስ አመት ነው፣ ይሄ ነው ለአዲስ አመት። ለአዲስ አመት፣ አዎ ለአዲስ አመት ነው የምናከብረው እና ከአስረኛ በኋላ ልክ ወንበሩን ይዤ አልኮም እናመጣው አለ ሾንኮራ ምናምን የተለያየ ነገ ይዘን ነው የምንመጣ ወደዚህ ከተማ ማለት ነው። ዛን ዘይሴ ልጎ እዛ ነው ያው ከዛ ተመላልሰን ነው የምንማረው። አርብ አርብ ነው የምንሄደው ወላጆቻችንን አግዘን ተመልሰን እንመጣ ነበር። ዛናኋላ በድንገተኛ አገባው እንግዲህ ወደ ቴዳር ማለት ነው። ሳያስቡ ነው ተጠልፈው ነው ወይስ እንዴት ነው? ምንም አላሰብኩም። ቤተሰብ አላወቀም ማግባትን በጣም እናቴ በትምህርት ታምናለች። ለምን ሁለም ነው የምትመክረን። አሁን እኔ ታናሽ አለች በነርሲንግ የተመረቀች በኢኮኖሚ ማናጅመንት፣ ሶስተኛ ታናሽ አለ በመቀለያ ዩኒቨርሲቲ የተመረቀ አሁንም አንዱ አካውንቲንግ አለች። እና በጣም ነው ትምህርት የምትወደው። እንደውም እኔ ስራ ሲወድ ከአፈር ቁፋሮ ውጪ ነው የምትለኝ ጽፈሽን፣ ጽፋችሁ እንድትጠቀሙ ነው። የተማሪ አይወርቅም እና መማር እንድትማሩ ነው የሚፈልገው እንጂ ይሄ ዝም ብሎ ይሄ እርሻ ግብርና ምናምን አልፈልግም ትል ነበር። እና ከዛ ነው አላ አላሰብኩም አገባለሁ። እኔ 18 አመት ነው እዛ 17 አመት ጨርሼ ገና 18 አመት ላይ ነበር። በልጅነት ሆኖ በልጅነት አላወቅኩም ትዳር አንድ የመወደው ሰው ነበር እና እሱም ራሱ ትንግርት ሆነብኝ የኔ ማግባት ማለት ነው። እና ለዘመን መለወጫ የሆነ ልብስ አሰፋልኝ፣ የሆነ መወደው የሆነ ወጥ ምናምን የሆነ የዛነ ዝም ብሎ ቡራ ቡረ ልብስ ነበር ቡር የምንለው ቀሚስ አሰፋልኝ። በቃ ያው እሱም መጨረሻ አመቶ ነበር እዛነ አስራ ሁለተኛ ክፍል ነው። እና በጣም ሲከታተለኝ ነበር። ይሄ ድንገት ጋብቻ ውስጥ ተገባሁት። እና ቀለብ ለማምጣት በርኩበት አገባው። አስብ እንግዲህ ሰው ሳስብ መጠው። ከዛ የትምህርት ሁኔታ እንዴት ነው? ቀጠለ ወይስ ትምህርቱ በቃ ቀረ? አስረኛ ክፍል ነበርኩ አገባው። ምንም በቃ ቀጥታ ወደ ስራ ገባው ማለት ነው። እና ባገባሁት ጊዜ ትንሽ ሱቅ ነበረች። እና አንድ አባት፣ ጥሩ አባት አለን የዛን እሱንም እየሰበሰበ እሱም እዛ ተመላልሰው ይሰራ ነበር ከሀገሩ ባለቤት እና አንድ አባት ጋር አርፎ ነው የሚሰራው። እና የሆነች ኮክስና ጓዳና ሳሎን የሆነች ቤት አለች አባቴው ሰጥተው የሚኖረው ዝም ብሎ ነው የሰጠው። ትልቅ አባት ናቸው። በዚህ አጋጣሚ ማመስገን ፈልጋቸዋለሁ። እና እዛ ትንሽ ሱቅ ነበር እንደ ሻይ ቅጠል ምናምን ቀለል ያሉ ነገሮች ያሉ እና እዛ ጋ ገቢቼ ይሰራ ነበር ሱቁን እሱን እያገዝኩ ወጥቼም ደግሞ በቆሎ መነገር ጀመረው። እሱ ሚዛን አንድ። አሁን ወደ ንግዱ እየገቡ ነው። ትምህርቱ ስላቆሙ አቆምኩ። ከጠዋትም ከእናትዎ ጋር ስራም ልምድ አለዎት። ስለዚህ እየወጡ ነው ወደ ስራ ማለት ነው። አሁን ደግሞ ወደ ንግዱ ገባው። ትምህርትን ተውኩ። ልጅ ተረገዘ በቃ ተወለደ፣ ንግድ ገባው። ሚዛን አላውቅም ነበር። እኛ ጋር ሰው ሚዛን የሚባል አውቅም። ሚዛን ማለት ይሄ መዚ ነው። በቆሎ መሸጥ በጣሳ ነው። ሸጠ በጣሳ ዝም ብሎ ደግሞ እንደዚህ ጨምሮ አፍሰው ማለት ነው። እኛ ሚዛን በፊትም እኮ አብዛኛው አካባቢ እንደዛ ነበር። አዎ፣ አሁን ነው ሚዛን በዛን አመት 93 ነው ያው ያገባውት ማለት ነው መጨረሻ 93 መስከረም አንድ አንድ ሁለት ላይ ነው የጠፋሁት ማለት ነው። በዚሁ አጋጣሚ ስለ ባለቤቱ ምን ያህል ልጆች አለዎት አውርተው እንዲያልፉ ፈልጋለሁ። አዎ፣ አምስት ልጆች አሉ በትዳሪውት ያው ያ አባት በሰጠበት ቤት ሲንሰራ መጀመሪያ ልጅ ነው ወለድኩ። ከዛ በኋላ እንደዛ እያልን እዛ ግቢ እያለን ነው እንትን አንድ አንድ ወራ አንድ ወራ ወፍጮ ተከልን። 40 ሺህ የሆነ ነገር በቆሎ ምናም ሲንሰራ 40 ሺህ ሰበሰብን። አንድ ወራ ወፍጮ ተከልን። በወፍጮ እዛች ግቢ እያለን ነው ስንንቀሳቀስ የሆነ ቤት ቦታ ገሳን። ወደ ቤታችን ሽፍት አደረግን። ለወፍጮውንም ግቢውንም ለአባቴ ወለቀቅን። ትልቅ አባት ናቸው ትልቅ ባለ ውለታችን ማለት ነው እና ከዛ በኋላ አንድ አይሱዝ ይገዛል ፈጠናችሁ ግን በጣም ትተጉ ነበር ማለት ነው ባለቤቱ እንደርሱ ስራ ላይ በጣም ጎበዝ ነው እንጨት አምጥቶ ይደፋል እንጨቱንም ሸጣለው ጠረጴዛም ወንበርም አንዳንድ ነገሮችን ያመጣል እዛ ገጠርም ሁለገብ ነው ያንም ሸጣለው እንጨትም ሸጣለው በቆሎንም እኔ ሰበስባለሁ እሱ ደግሞ ወስዶ ሸጠው ይመጣል ከዛን ከበቆሎ ወደ ጥጥ ገባን። ጥጥም እንደዛ እያደረግን አሁንም ኤፍሳር ገዛን። አንድ ኤፍሳር ገዛን። አንድ አይሱዚና አንድ ኤፍሳር ነበር። ከዛን ሳይቆይ በአምስተኛ ወር ላይ አሁን ማይሱዚ ገዛን። ስድስት ሺህ ቤት በቃ እንደዛ እያልን ወደ ንግድ ገባን። አሁን ቀን በቆሎ የተደረደረው አፈር ላይ የፈሰሰ በቆሎ ሰው አሁን በሳጠራ አይደል የሚያፍሰው እኛ አቃርጣ ቃርጣ የዘርዛራው ቃርጣ ያለ አዎ፣ ይከርካ የሚሰራው እሱን እና እሱን ልክ ጫፍጫፍ ይዘን እናበጥራለን። በጥራለን፣ አዎ፣ እንደው በቆሎ ላይ ሲቀር አፈሩ ወደ ታች። ያን ደሞ በማዳበራ አስገብተን ልክ ተደርድሮ የዋለውን ኢራት እስከሚደርስ እንሰፋለን በሲባቁ አሁን ታላው የዛኔ ቃጫት ኩንታል ነው። አሁን ነው ማዳበራ እና እሱን እንሰፋለን። ጥድ ደሞ ሄጄ ዞር መስኝ ይመጣለው ጭናለው። በዛም ወልዳሉ። እንግዲህ ክብሯን ተመልካቾቻችን እየተከታተላችሁ የምትገኙት ከባለሀብቷ ከወይዘሮ አልማዝ ሻንቆ ጋር ነው። በድጋሚ አብራችሁ ሁኑ። ነው እንቀጥል እስኪ። ጥሩ የስራ እንቅስቃሴ ላይ እያደገ እንደሄደ ለዛሬ መሰረት የጣላችሁት ከባለቤቱ ጋር ያኔ እንደሆነ ነው አሁን ከእርሱ ማብራሪያ የተረዳሁትና፣ አሁንም አስፍተውታለን። ያሁን በተወሰነ ደረጃ ቤተሰቡን፣ ጓደኞችን እና የተለያዩ ህብረተሰቦችን ለማናገር ሞክር ያለውና ከአካባቢው ያልፈው በተለያየ ክልል እንደ ሀገር ቅድምም እንዳነሱት እንደ ዓለም ነው እየሄዱ ያሉት እና ትንሽ ሰፋ አድርጎ ያሉት እስቲ እንደው አሁን ዓለም አቀፍ እንደሆኑ ነው እኔ የሚሰማኝ። እስኪ አሁን ያሉበት የስራ ሁኔታ አመሰግናለሁ። ለምንድን ነው ከሰራ የማደርስበት ነገር የለም እና መስራት ነው። ለዚሁ ለውጠት ማለት ነው እና ባለነው ጊዜ መስራት አለብን። ሰአታችንን ከምናባክን፣ ማይሆን ቦታ ከምንቀመጥ፣ ተደጋጋሚ አንድ ቦታ ከምንገኝ መስራት ነው። ከሰራ ምንም ማደርስበት ነገር የለም። የስራ ለውጥ ነው። ይሁሉ ውጠት እና እንደዛ ብዙ እፈሳሮችም ነበሩን። አይሱዝም ነበሩን። ቁጥራቸውን አላውቅም፣ ጠፍቶብኛል። አሁን እፈሳሮቹን አውቃለሁ። ትልልቅም የህዝብ ባስም ከአንድ ሁለት ነበረን። ክፍት አይሱዞች ብዙ አሉ። እና እንደዛ እያደረግን አርባ ምንጫውን መኖር ከጀመረን አንድ አስር ዓመት ይሆንናል ከገባን እና ከአርባ ምንጭም አልፎ አዲስ አበባ ገባው ባለቤትቴ በስራ ያምናል በጣም ጎበስ ሰራተኛ ነው ለስራ ያለው ፍቅር ልዩ ነው እንግዲህ ለኛም እንደዚህ ቦታ አይሰጥም ለስራ እንደሚሰጥ ማለት ነው እና በመስራት ብቻ ነው የሚያምነው እና ምንድነው ከሰራይ ለውጥ አለ ከጎን አይጠፋም ያው በዚህ አጋጣሚ ማመስገን ፈልጋለሁ አንዳንድ ነገር ሲንቀሳቀስ ሲጎልብኝም ሳፖርት ያደርግልኛል ተደጋግፋች አዎ በጣም እና ምንድነው አዲስ አበባም ገብቻለሁ ይሄ ወደ እርሻ እንዲገባ ጭራሽ አደረገኝ ማለት ነው። ከንግዱ እና ሁለት ሺህ አስር ላይ ማህበር እርሻ ነበረን። ይሄ ማህበር እርሻ ሰላሳ ሁለት ሄክታር ነበረን እና አንድ አባት ከአባቴ ጋር የነበረ አንድ ወዳጅ ነበር። አንድ አባት አክሲዮን ያለ አባት አባት ጋር ወደ አክሲዮን አስገባኝ። እርሻው ላይ ማለት ነው፣ እኔና ባለቤትን እና ከዛ በኋላ በቃ ያን እርሻ የተወሰነ ሙዝ ነበር፣ የተወሰነ ክፍት ምርት ነበር እና በዛ ውስጥ ያነ ከእናት ያየሁትን ተሞክሮ ቅድማ በቃ ቲማቲም ተከልኩት ሎካሉን ማለት ነው። እና ከቲማቲም በኋላ ሀባብ እንትን ያልኩት የዘራሁት በዛ እንግዶች ሄደው አዩ አዩ። ከዛ ነኋላ 15 ሄክታር በዚህ ላይ እንዲህ የሰራችው ነገ ያኛውን ትሰራለች በሚል 15 ሄክታር ሰጠኝ። ተጨማሪ ጋሞ ዞን የእኛ ዙሪያ ወረዳ አስተዳደር ድጋብ ሶኑ አደረገልኝ። 15 ሄክታር ተሰጠኝ። በሰፉ 15 ሄክታር ላይ እየሰራሁ እንደገና ደግሞ አሁንም ጉብኝት አደረጉልን። ሌማት ትሩፋት ነበር። እርሻ ላይ ሙሉ አጠቃል ፍየል ነበረኝ። ዶሮች ነበሩ። ከፍቶች ነበሩኝ። ፍየሎች ነበሩኝ። ዶሮች ነበሩኝ። ፓፓያ ሁሉም እርሻ ላይ ሁሉም ነገር አለ። እንደውም የሰማሁት አሳም ጭምር ሲያረቡ ነበር። ወንዝ ማነው ሀይቅ ዳር ስለሆነ እና ጉብኝት ካደረጉ በኋላ እንደውም ይጨመርላት በምል 125 ሄክታር ተሰጠኝ። ቁጫ ወረዳ ማለት ነው። በቃ በሰፉ እዛ ማልማት ጀመርኩ ማለት ነው። የሚያለሙት እዛ ማሾ፣ ለውዝ፣ ሰሊጥ፣ አኩሪ አተር አሁን ደግሞ ቀጣይ ዘንድሮ ደግሞ ካሳባም ካሳባም ተቀያለው እና ያን ምርት ኤክስፖርት ምርት አለ ማሾ፣ ቀዩ ቦሎቄ። አዎ፣ ቀዩ ቦሎቄ ወደ ውጭ ሚላክ ባለፈው ሳምፕልም ኢንዶኔዥያ ሲሄድ ይዤ ሄጃለሁ። አንድ አንዳንድ እንትን ብዬ ያወራውት ሰዎች አሉኝ እና ምንድነው ለማለት ለጠቅላላ ምርት ከሚረከቡት ጋር ነው ከተገናኝቶ መጥቷት፣ አዎ ሁሉ ምናምን ተነጋግረ መጣው በዚህም ዞኑም ቢሆን ወረዳም ቢሆን ክልሉም ቢሆን ፌዴራሉም ቢሆን ያው ከጎኔ ናቸው። በጣም ነው ማመስገን የምፈልገው ለዚህ ሁሉ። ያው አንድ ነገር ሳይኖር አደርስም፣ ሁሉም ነገር ስኬት አድርግ የምፈልገው በጣም ከጎኔ ናቸው። በርኩበት አንድ ቀን ማፍራ አላውቅም። በጣም ይረዱኛል፣ ያግዙኛል። ሴትም በተለይ ስለሆንኩ ነው መሰለኝ። እና እንደዛ ነው። አዲስ አበባ ላይ ይኸው አመት አለፈ ያው አዳነች አቤቤ ያንም በእንትን አድዋ ላይ አውሪቻለሁ አመስግኛታለሁ እና አምራች በደላላ ስለሚጎዳ ደላሎች መሀል ላይ ስለሚያጭበረብሩ ለነሱ ገበያ ማዕከል አዘጋጅቻለሁ ባለሽ ላይ ቃሊቲና ለሚ ኩራ የገበያ ማዕከል አለሽ ሄድ የተሰራ ኮልፌም አለን በቃ ሸጠንም በነፃነት ሸጠን እንድንወጣ ያለምንም ጭንቀት የክራይ ጫና የለ፣ የደላላ ጫና የለ፣ ስራተኛ የአውራ ጫና የለ፣ የገበያ ሰንሰለት የገበያ ሰንሰለት ነፃ ሆኖ በቃ ህዝቡ ሄዶ በሁለት ብር ለውጥ አሁን አርባ እና ሀምሳ ስልሳ ብር የሚሸጥ ሙዝ በአርባ ብር እንዲቀበሉ በኪሎ በኪሎ ለህዝብ ሽንኩርትም እንደዛ ድንችም ሁሉም ነገር በቃ ከዛ ህዝቡ በነፃነት እንዲቀበል ደላላ ከደላላ ነፃ የሆነ ግብይት አመቻችታናለች ለኛ ለአምራች ማለት ነው። በተለይ ለሴቶች እና ሴትም ከሆነች አንጻር በጣም ነው ማመሰግናት እና ወደዚህ መስመር አስገብታኛለች። በተለይ ከግብርናው በስፋት ይስሩበት እንጂ ጤናው ዘርፍ ላይም እንዳሉ መረጃ አለኝ። ስለሱም አልነገሩኝ። ሌሎችም ሊኖሩ ይችላሉ እና ተወሰነ ያንሷቸው። አዎ ግብርናው እንደሄደ ነው ያው እንደዚህ ደርሷል ማለት ነው። እና ጤናው በጤናው ዘርፍ አንዳንድ እናቶች፣ አንዳንድ ልጆች፣ አንዳንድ አባቶች አሉ። ጤና መድን የሚደግፋቸው ማለት ነው። በእኔ ድርጅት ማለት ነው የሚደግፈው ሰፊ አለ። አቅም የሌላቸው ልጆች፣ አባት እናት በሞት ያጡ ልጆች አሉ። ደግሞ እናቶች አሉ አቅም የሌላቸው ሚከፍልላቸው በትንሹ እስከ መቶ ሀምሳ ሰው ነው የሚደግፈው ጤና መድ ቁጫ ወረዳም እንደዛ ሀምሳ ሰው በእኛ ዞን መቶ ሰው ነው የሚደግፈው። ያ ጨምሮ የእርሻ ያለበት አካባቢ አጠቃላይ ማለት ነው ዘይሴ ወዘቄ ዘይሴ ዜሮ አንድ ቅብለ ዘይሴ ልጎ እንደዛ እንደዛ በጤና ዘርፍ የሚደግፋቸው ሰዎች አሉ ደግሞ ቅርብ ጊዜ የመጣው አንድ መጽሐፍ ለአንድ ተማሪ የሚባልልን ከተሰጠን ተልእኮ አንዱ እሱ ነው። እሱንም ደግሞ እሱ ይሳተፋል። ደስ የሚለን ጭራሽ እሱ ነው። አሁን ተማሪዎች መማር ሲችሉ የሚቀሩት አሉ። የሚረዳ ሰው ይለላለ። አንዳንዴ ቤት ውስጥ ብዙ ተማሪ ይሁንና አቂም ማነሳለ በዛን ሰዓት ገዝቼ በቸርችም ቢሆን በቀበሌያትም ቢሆን አደርግላቸዋለሁ እና ደስ ይለኛል ማለት ነው። ትልቅ ነገር ነው። በተለያዩ መድረኮች ሽልማት እንዳገኙም ሰምተናል። ቤት አካባቢ ነው ምንሰርተው ነው መቼ ነው የሚለውን ስ ሽልማቱ ብዙ ነው። እኔ ብዙ ሽልማት አለኝ። ማድነቅ አልፈልግም። አይ መደነቅ ካለበት መደነቅ። ምክንያቱም እ ይሄን አርግያለሁ ይሄን አርግ ያለው ብዬ ስለማላት ሲያደርግም አንድ ነገር ነገር አላደርግም አሁን ብዙ የእንትን መድረክ ስለሆነ ነው መንግስት መድረክ ላይ ይህን እሰጣለሁ እንዲህ አደርጋለሁ የሚለው ብዙም። በቤተ እምነት እኔ በቤተ ክርስቲያን ብዙ ቤተ ክርስቲያን ላይ ይሳተፋለሁ። የግድ ፕሮቴስታንት ስለሆንኩ ሌላ ቦታ አልሄድም አላለ፣ ሄዳለሁ። ቤት የምንሰራው ለእግዚአብሔር እኛ አይደለም። በትክክል ይሄ የኢትዮጵያዊ አንዱ መገለጫ፣ ማንም ጠራ ለእግዚአብሔር ቤት እንስራ ከተባለ እንስራ ነው እና እንደዚህ ያደረጋለሁ ብያላቅም እና በእንግድነት ተጠርቼ ለቤተክርስቲያን ለኦርቶዶክስ ቤተክርስቲያን አደርጋላቸዋለሁ። ይህን አድርግ ያለው አልልም። እሱን ለምን ያው ስለማልፈልግ ማለት ነው። እኛ ጋርም ደግሞ ወደ 45 ምናምን ሰው አለ፣ ምረዳቸው ረጂዎች እና በዓመት በዓሉን አስመልክቶ ማዕድ በማጋራት ከመጣ ተልዕኮ አንዱ ያው ሁሌ ይሄ ሳይመጣም ድሮም እንትን ማደርገው ማለት ነው። አባቴ በጣም ጎበዝ ነው። ከቤተሰብ ልክ ቅርጫ ሲገባ ለሌላም ይገባል። አሁን አባት ለሌላቸው እናት ብቻ ቤት ካለቸው በጣም የኛ አባት ይገባልም ያርዳልም። አርዶም ሰብስቦ ያበላል። ያ ስለዚህ መረዳዳት ባህል ውስጥ ስላደጉ በዛ ባህል ስላደግኩት በሬ በአመት አርድላቸዋለሁ። ወደ 45 ምናምን አለሁ በእኛ ቸርች ተረጂዎች ብራርድላችኋለሁ ይህ ላቀርብላችኋለሁ ስቲ በቃ ሲታመሙም አሳክማቸዋለሁ፣ ሲሞቱም ልሾ ምናምን ሙሉ እንትን ንችላል በጣም ትልቅ ነገር ነው። እንደዛ ነው ማድረገው እና ለምንድን ነው እግዚአብሔር ስለባረከክ ነው የምታደርገው እና በዛም በቸርችም አለኝ ሽልማት። በዙሪያ ወረዳ አንደኛ ደረጃ ትምህርት ቤትም ኮምፒውተርም አቀረብኩላቸው። ሁለተኛ ደረጃ ወደ አንድ ሚሊዮን አምስት መቶ ምናምን አውጥቼ የተማሪዎች መጠላ ገነባውላቸው። ክበብ የሻይ ክበብ ገነባውላቸው። ዘይስቦ ዘቀም ወደ ሁለት መቶ ምናምን ቆርቆሮም የሚያስፈልጎትን ሁሉ አቀርባለሁ። ያ ሁሉ ሽልም ብዙ መዳላዎች አሉኝ፣ ብዙ ዋንጫዎች አሉኝ። ሰርተፍኬት ማ ቁጥር የለው እና ዶክተር አብይ በጣም ደስ ብሎኛል የዛን አመት ታማኝ ግብር ከፋይ በመባል በጣም ታማኝ ግብር ድርጅት ተሸላሚ ነበር። አሁን የተበላሸ ፕሮጀክቱ ማለት ነው። እና በዛን ሰዓት አመት አመት ይሸልም ከእሱ ሁለት ዙር ወስጃለሁ። ዋንጫ አለኝ፣ መዳላም አለኝ። ታማኝ ግብር በመባል ማለት ነው። ግብር ከፋይ ተብዬ ሁለት ዙር ዋንጫ ቀሮ ከአዋሳ ወስጃለሁ። ከኛ ጎበዝ አምራች ተብዬ ከኛ ከኢንቨስትመንትም ዋንጫ አለኝ ሴቶችን ሊግ በመደገፍ ትር ቤት ለመስራት አቅመ ደካማ ልብስ በማቅረብ እንደዛም ዋንጫ ወስጃለሁ። በጣም ትልቅ ነገር ደግሞ ቁጫ ላይ እንደወሰድኩ እንዳለማውም ዋንጫ አለኝ። በወሰድኩት በአሜቴ ነው አለማውት ማለት ነው። እሺ፣ ቀደም ሲል ካነሷቸው በተጨማሪ ከሰሞኑ ደግሞ የሰማነው አንድ ነገር አለ። አርባ ምንጭ ከተማ ላይ እየተገነባ ያለው ዓለም አቀፍ ስታዲየም ከፍተኛ ድጋፍ እንዳደረጉ ሰምተናል እና በዚህ በማህበራዊቱ በኢንቨስትመንቱ ካለት በተጨማሪ ሀገርና ሕዝብን የሚጠቅሙ የልማት ስራዎች ላይም ግንባር ቀደም ተሳታፊ እንደሆኑ በተለያዩ መድረኮች እየሰማን ነው እና ስለሱ እንዲያነሱልን እንፈልጋለን። አዎ፣ ደስ ይለኛል። ለምን ለውጥ ነው። እኛ ደግሞ